የኢትዮጵያ ንግድ ባንክ የስራ ላይ ስልጠናን በማጠናከር የአገልግሎት አሰጣጥ ጥራቱን የበለጠ ለማሻሻል ትኩረት ሰጥቶ እየሰራ መሆኑ ተገለጸ። የባንኩ የትምህርትና ስልጠና ዳይሬክቶሬት ዳይሬክተር ወይዘሮ ኢየሩሳሌም አመሀ በተለይ ለዝግጅት ክፍላችን እንደገለጹት በበርካታ ነገሮች ፈርቀዳጅ የሆኑ የኢትዮጵያ ንግድ ባንክ የስራ ላይ ስልጠናን እንደ አንድ የአቅም ግንባታ ስትራቴጂ በመውሰድ በትኩረት እየሰራ ነው። በጣም ተቀናጅቶ በተደራጀ ለራሱ ማኔጅ የሚያደርግ ቴክኒካል ቲም አሳይን ተደርጎበት የውጭ ባለሙያ ሰፖርት አድርጎን እንደ ፕሮጀክት ይዘነው ነው ይሄን ላውንች ያደረግ ነው። ስለዚህ በኤሪያው ላይ በዘርፉ ላይ ልምድ ያለው ስልጠናን የሚሰጥ ኮንሳልታንት ቀጥረን እውቀቱን ሽግግር ያደረግ ነው ማለት ነው። ስትራቴጂ በርካታ ሰራተኞችን በአንድ ጊዜ ተደራሽ ለማድረግ ከወጭ ቅነሳና ከውጤታማነት አንጻር አመርቂ ውጤት እየተመዘገበበት መሆኑን ወይዘሮ ኢየሩሳሌም ገልጿል። ራሱ ሰልጣኙ እዛ ፕሮሰስ ውስጥ ኢንጌጅ ሆኖ ስራውን እየሰራ ነው የሚሰለጥ ነው፣ እየተለማመደ ነው የሚሰራው። ስለዚህ ኢሚዲየትሊ ወይም ወዲያው ከሰራም ለመታረም ጥሩ ሰርቶም ከሆነ የበለጠ አድርጎ ለመስራት ወዲያው እድሉን ይሰጠዋል። በአንድ ነገር ተመሳሳይ ቋንቋ ስታንዳርድ ያለው ሰልጣኞች እንዲናገሩ ያደርጋል ማለት ነው። ይህን የስራ ላይ ስልጠና ባንኩ በቅርቡ ከጀመረው የአሰራር ማሻሻያ ለውጥ ጋር በማቀናጀት የበለጠ ለማስፋፋትም የተለያዩ ዝግጅቶች እየተደረጉ መሆኑን ዳይሬክተሩ ጠቁመዋል። ይሄ ስራ ባንኩ አይድ በአጭር ጊዜ አስፍተ ነው በብራንች። ሁሉም ተደራሽ አድርገን ከብራንች ያለፈ ደግሞ ሌላ በዚህ ስራ በዚህ ስልጠና ላይ ሊታቀፉ የሚችሉ ባህሪያቸው፣ የስራ መደባቸው ለዚህ ቅርብ የሆኑ ስራዎችን እያካተትን ቀጣይነት ያለው አድርገን ለማጠናከር ነው እቅዳችን። ባንኩ ይህንኑ የስራ ላይ ስልጠና የበለጠ በማጠናከርም ለአገልግሎት አሰጣጥ ጥራቱ የበለጠ ትኩረት እንዲያደርግ እያገዘው መሆኑንም ወይዘሮ ኢየሩሳሌም በዚሁ ጊዜ ጠቁመዋል።